ጸጋና ሰላም በያላችሁበት ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን ይህ የእግዚአብሔርን ቃል የምናነብበት ጉዟችን ነው መስከረም አንድ ላይ ዘፍጥረት አንድ ብለን ጀምረናል እስከ ጳጉሜ አምስት ራዕይ 22 በጌታ ጸጋ እየተጓዝን ዛሬ 75ኛ ቀናችን ላይ ደርሰናል በዚህ ቀን የመሳፍንትን መጽሐፍ የምንጨርስ ይሆናል መሳፍንት ምዕራፍ 19 እስከ 21 ድረስ ያለውን አነባለሁ በጌታ በኢየሱስ ስም አብረን እናንብብ መሳፍንት ምዕራፍ 19። በዚያም ዘመን በእስራኤል ዘንድ ንጉሥ በሌለበት ጊዜ በተራራማው በኤፍሬም አገር ማዶ የተቀመጠ ሌዋዊ ነበረ። ከቤተልሔምም ይሁዳ ቁባት አገባ። ቁባቱም አመነዘረችበት፣ ትታውም ወደ አባቷ ቤት ወደ ቤተልሔም ይሁዳ ሄደች። በዚያም አራት ወር ተቀመጠች። ባሏም ተነሳ፣ ከእርሷም እርቅ ሽቶ ወደ ቤቱ ሊመልሳት ፍለጋውን ተከትሎ ሄደ። ከእርሱም ጋር አንድ አሽከር፣ ሁለት አህዮች ነበሩ። እርሷም ወደ አባቷ ቤት አገባችው። አባቷም ባየው ጊዜ ደስ ብሎት ተገናኘው። የብላቴናይቱም አባት አማቱ የግድ አለ በቤቱም ሶስት ቀን ተቀመጠ፣ በሉም ጠጡም፣ በዚያም አደሩ። በአራተኛው ቀን ማልደው ተነሱ፣ እርሱም ለመሄድ ተነሳ። የብላቴናይቱም አባት አማቹን ሰውነትህን በቁራሽ እንጀራ አበርታ፣ ከዚያም በኋላ ትሄዳለህ አለው። ተቀመጡም፣ በአንድ ላይም በሉ ጠጡም። የብላቴናይቱም አባት ሰውየውን ዛሬ ደግሞ ከዚህ ለማደር እባክህ ፍቀድ፣ ልብህንም ደስ ይበለው አለው። ሰውየውም ሊሄድ ተነሳ፣ አማቱ ግን ይግድ አለው። ዳግመኛም በዚያ አደረ። በአምስተኛውም ቀን ለመሄድ ማልዶ ተነሳ። የብላቴናይቱም አባት እባክህ ሰውነትህን አበርታ፣ ቀኑም እስኪዋገድ ድረስ ቆይ አለው። ሁለቱም በሉ ሰውየውም ከቁባቱና ከአሽከሩ ጋር ለመሄድ በተነሳ ጊዜ የብላቴናይቱ አባት አማቱ እነሆ ቀኑ ተዋግዷል በዚህ ደሩ እነሆ ቀኑ ለማለፍ ተዋግዷል ልባችሁ ደስ እንዲለው በዚህ ደሩ ነገም ወደ ቤታችሁ እንድትደርሱ ማልዳችሁ መንገዳችሁን ትሄዳላችሁ አለው ሰውየው ግን በዚያ ሌሊት ለማደር አልፈቀደም ተነስቶም ሄደ ኢየሩሳሌምም ወደ ተባለች ወደ ኢያቡስ ፊት ለፊት ደረሰ ከእርሱም ጋር ሁለት የተጫኑ አህዮች ነበሩት ቁባቱም ከእርሱ ጋር ነበረች። ወደ ኢያቡስን በደረሱ ጊዜ መሸባቸው። አሽከሩም ጌታውን ና፣ ወደዚህ ወደ ኢያቡሳውያን ከተማ እባክህና ቅና፣ በእርሷም እንደር አለው። ጌታውም ከእስራኤል ወገን ወዳልሆነች ወደ እንግዳ ከተማ እንገባም። እኛ ወደ ጊባአ እንለፍ አለው። አሽከሩም ና፣ ከእነዚህ ስፍራ ወደ አንዱ እንቅረብ፣ በጊባአ ወይም በራማ እንደር አለው። መንገዳቸውንም ይዘው ሄዱ። የብንያመም ነገድ በምትሆን በጊባአ አጠገብ ሳሉ ፀሐይ ገባችባቸው። በጊባአም ገብተው ያድሩ ዘንድ ወደዚያ አቀኑ። በገባን ጊዜ ሊያሳድራቸው ማንም በቤቱ አል ተቀበላቸውም እና በከተማው አደባባይ ተቀመጡ። ንሆም አንድ ሽማግሌ ከእርሻው ስራ ወደ ማታ መጣ። ይህም ሰው ከተራራማው ከኤፍሬም ሀገር ነበረ በጊባአን በእንግድነት ተቀምጦ ነበረ። የዚህ ሀገር ሰዎች ግን ብንያማውያን ነበሩ። ዓይኑንም አንስቶ መንገደኛውን በከተማው አደባባይ አየ። ሽማግሌውም ወዴት ትሄዳለ ከወዴት እርሱም እኛ ከቤተልሔም ይሁዳ ወደ ተራራማ ወደ ኤፍሬም ሀገር ማዶ እናልፋለን። እኔ ከዚያ ነኝ። ወደ ቤተልሔምም ይሁዳ ሄጄ ነበረ። አሁንም ወደ እግዚአብሔር ቤት እሄዳለሁ። በቤቱም የሚያሳድረኝ አጣው። ለአህዮቻችን ገለባና ገፈራ አለን፣ ለእኔና ለገረድህ ከባሪያዎችም ጋር ላለው አሽከር እንጀራና የወይን ጠጅ አለን። አንዳችም አላጣንም አለው። ሽማግሌውም ሰላም ከአንተ ጋር ይሁን። የምትሻውን ሁሉ እኔ እሰጥሃለሁ። በአደባባይ ግን አትደር አለው። ወደ ቤቱም አስገባው፣ ለአህዮቹም ገፈራ ጣለላቸው። እግራቸውንም ታጠቡ፣ በሉም፣ ጠጡም ሰውነት ሰውነታቸውንም ደስ ባሰኙ ጊዜ ወስላቶች የሆኑ የከተማው ሰዎች ቤቱን ከበቡ፣ በሩን የሚደበድቡ ነበረ። ባለቤቱንም ሽማግሌውን ወደ ቤትህ የገባውን ሰው እንድንደርስበት አውጣልን አሉት። ባለቤቱም ሽማግሌው ወደ እነርሱ ወጥቶ ወንድሞች ሆይ፣ ይህን ክፉ ነገር ባካቸው አታደርጉ። ይህ ሰው ወደ ቤት ገብቷል እና እንደዚህ ያለ ኃጢአት አትስሩ። ድንግል ልጄና የእርሱም ቁባት እነሆ አሉ። አሁንም አወጣቸዋለሁ፣ አዋርዳቸው እንደወደዳችሁም አድርጉባቸው። ነገር ግን በዚህ ሰው ላይ እንደዚህ ያለ ኃጢአት አታድርጉ አላቸው። ሰዎቹ ግን ነገሩን አልሰሙም። ሰውየውም ቁባቱን ይዞ አወጣላቸው፣ ደረሱባትም። ሌሊቱንም ሁሉ እስኪ ነጋ ድረስ አመነዘሩባት። ጎ በቀደደ ጊዜ ለቀቋት። ሴቲቱም ማለዳ መጣች፣ ጌታዋን ባለበት በሰውየው ቤት ደጅ ወድቃ እስኪ ነጋ ድረስ በዚያ ቀረች። ጌታዋን ማለዳ ተነሳ፣ የቤቱንም ደጅ ከፈተ፣ መንገዱንም ለመሄድ ወጣ። እነሆም ቁባቲቱ ሴት በቤቱ ደጃፍ ወድቃ እ እጇም ከመድረክ ላይ ነበረ። እርሱም ተነሺ እንሂድ አላት። እርሷ ግን ሞታ ነበርና አልመለሰችለትም። በዚያ ጊዜ ባህያው ላይ ጫናት ተነስቶ ወደ ስፍራው ሄደ። ወደ ቤቱን በመጣ ጊዜ ካራ ነሳ። ቁባቱንም ይዞ ከአጥንቶቿ መለያ ላይ አስራ ሁለት ቦታ ቆራርጦ ወደ እስራኤል አገር ሁሉ ሰደደ። ያየም ሁሉ የእስራኤል ልጆች ከግብፅ ምድር ከወጡ ጀምሮ እስከዛሬ ድረስ እንዲህ ያለ ነገር ከቶ አልተደረገም አልታየምም። አስቡት። በዚህም ተመካከሩ ተነጋገሩም፣ ይባባል ነበረ። መሳፍንት ምዕራፍ ሀያ የእስራኤል ልጆች ሁሉ ወጡ ማህበሩም ከዳን እስከ ቤርሳቤህ ድረስ ከገለአድም ሰዎች ጋር ወደ እግዚአብሔር ወደ ምጽጳ እንደ አንድ ሰው ሆነው ተሰበሰቡ ከእስራኤል ነገድ ሁሉ የሆኑ የህዝቡ ሁሉ አለቆች ሰይፍን በሚመዙ በቁጥራቸውም አራት መቶ ሺህ እግረኞች በሆኑ በእግዚአብሔር ህዝብ ጉባኤ ቆሙ የብንያም ልጆች የእስራኤል ልጆች ወደ ምጽጳ እንደወጡ ሰሙ የእስራኤልም ልጆች ይህ ክፉ ነገር እንደምን ተደረገ ንገሩን አሉ የተገደለችውም ሴት ባል ሌዋዊው እንዲህ ብሎ መለሰላቸው እኔና ቁባቴ በዚያ ለማደር ወደ ብንያም ሀገር ወደ ጊብዓ መጣን። የጊብዓ ሰዎች ተነሱብኝ፣ ቤቱንም በሌሊት በኛ ላይ ከበቡት፣ ሊገድሉኝም ወደዱ። በቁባቴም አጥብቀው አመነዘሩባት፣ እርሷም ሞተች። እኔ ቁባቴን ይዤ ቆራረጥኳት፣ በእስራኤልም ዘንድ እንደዚህ ያለ ኃጢአትና ስንፍና ስለተሰራ ወደ እስራኤል ርስት ሀገር ሁሉ ሰደድኩኝ። እነሆ የእስራኤል ልጆች ሆይ ሁላችሁ ምክራችሁንና እዝናታችሁን በዚህ ስጡ። ህዝቡም ሁሉ እንደ አንድ ሰው ተነስተዋሉ። ከእኛ ዘንድ ማንም ወደ ድንኳኑ አይሄድም ወደ ቤቱም አይመለስም። ነገር ግን በጊባአ ላይ የምናደርገው ነገር ይህ ነው፤ በዕጣ እንወጣባታለን። ወደ ብንያም ጊባአ በመጡ ጊዜ እርሷ በእስራኤል ላይ እንዳደረገችው እንደ ስንፍናዋ እንዲያደርጉ ለህዝብ ስንቅ የሚይዙ ከእስራኤል ነገድ ሁሉ ከመቶ አስር ሰው ከሺሁም መቶ ሰው ከአስሩም ሺህ አንድ ሺህ ሰው እንወስዳለን። የእስራኤል ሰዎች ሁሉ እንደ አንድ ሰው ሆነው በከተማይቱ ላይ ተሰበሰቡ የእስራኤል ነገዶች በእናንተ መካከል የተደረገ ይህ ክፉ ነገር ምንድን ነው አሁንም እንድንገድላቸው ከእስራኤልም ክፋትን እንድናርቅ በጊባአ ውስጥ ያሉትን ምናምንቴዎቹን ሰዎች አውጥታችሁ ስጡን ብለው ወደ ብንያም ነገድ ሁሉ ሰዎችን ላኩ የብንያም ልጆች ግን የወንድሞቻቸውን የእስራኤል ልጆች ቃል ሊሰሙ አልወደዱም የብንያም ልጆች ከእስራኤል ልጆች ጋር ሊዋጉ ከየከተማው ወደ ጊባአ ተሰበሰቡ በዚያም ቀን ከየከተማው የመጡ የብንያም ልጆች ተቆጠሩ ቁጥራቸውም ከጊባአ ሰዎች ሌላ 26 ሺህ ሰይፍ የሚመዙ ሰዎች ነበሩ ከጊባ ሰባት መቶ የተመረጡ ሰዎች ነበሩ። ከእነዚያ ሕዝብ ሁሉ ሰባት መቶ የተመረጡ ግራኝ ሰዎች ነበሩ። እነዚህ ሁሉ ድንጋይ የወነጭፉ ነበረ። አንዲት ጠጉርስ እንኳ አይስቱም። ከብንያም ልጆች ሌላ የእስራኤል ልጆች አራት መቶ ሺህ ሰይፍ የሚመዙ ሰዎች ተቆጠሩ። እነዚህ ሁሉ ሰልፈኞች ነበሩ። የእስራኤል ልጆች ተነስተው ወደ ቤተል ወጡ። እግዚአብሔርም የብንያምን ልጆች ለመውጋት አስቀድሞ ማን ይውጣልን? ብለው ጠየቁት። እግዚአብሔርም ይሁዳ ይቅደም አለ። የእስራኤልም ልጆች በማለዳ ተነስተው በጊባአ ፊት ሰፈሩ። የእስራኤል ልጆች ከብንያም ጋር ሊዋጉ ወጡ። የእስራኤልም ሰዎች በጊባ አጠገብ በእነርሱ ላይ ተሰልፈው ቆሙ። የብንያምም ልጆች ከጊባአ ወጡ። በዚያን ቀን ከእስራኤላውያን 22 ሺህ ሰዎች ገደሉ። ህዝቡም የእስራኤል ሰዎች ተበራቱ። በፊተኛው ቀን በተሰለፉበት ስፍራ ደግሞ ተሰለፉ። የእስራኤል ልጆች ወጥተው በእግዚአብሔር ፊት እስከ ማታ ድረስ አለቀሱ። እግዚአብሔርንም ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንቀርባለንን ብለው ጠየቁ። እግዚአብሔርም በእነርሱ ላይ ውጡ አለ። በሁለተኛው ቀን የእስራኤል ልጆች ከብንያም ልጆች ጋር ሊዋጉ ቀረቡ። በሁለተኛውም ቀን ብንያም ከግባአ በእነርሱ ላይ ወጣ። ከእስራኤልም ልጆች ደግሞ አስራ ስምንት ሺህ ሰዎች ገደሉ። እነዚህም ሁሉ ሰይፍ የሚመዙ ነበሩ። የእስራኤል ልጆች ሁሉ፣ ሕዝቡም ሁሉ ወጥተው ወደ ቤተል መጡ፣ አለቀሱም። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። በእግዚአብሔር ፊት የሚቃጠልና የደኅንነት መስዋዕት አቀረቡ። በዚያም ዘመን የእግዚአብሔር የቃል ኪዳኑ ታቦት በዚያ ነበርና፣ በዚያም ዘመን የአሮን ልጅ የአልአዛር ልጅ ፊንሐስ በፊቱ ይቆም ነበር። እና የእስራኤል ልጆች እግዚአብሔርን ከወንድሞቻችን ከብንያም ልጆች ጋር ለመዋጋት ዳግመኛ እንውጣ ወይስ እንቀር ብለው ጠየቁ። እግዚአብሔርም ነገ ጊዜያቸው አሳልፌ ሰጣቸዋለሁ እና ውጡ አለ። እስራኤልም በጊባአ ዙሪያ የተደበቁ ሰዎች አኖሩባት። በሶስተኛውም ቀን የእስራኤል ልጆች ወደ ብንያም ልጆች ወጡ፣ በጊባአም ፊት እንደ ቀድሞ ጊዜ ተሰለፉ። የብንያምም ልጆች በሕዝቡ ላይ ወጡ፣ በከተማይቱም ተሳቡ። እንደ ቀድሞ ጊዜ በአውራዎቹ መንገዶች አንደኛው ወደ ቤተል ሁለተኛውም ወደ ጊባአ ሜዳ በሚወስዱት መንገዶች ላይ ሕዝቡን ይመቱ ይገድሉም ጀመረ። ከእስራኤል ሰላሳ የሚያክል ሰዎችን ገደሉ። የብንያምም ልጆች እንደ ቀድሞ በፊታችን ተመቱ አሉ። የእስራኤል ልጆች ግን እንሽሽ፣ ከከተማም ወደ መንገድ እንሳባቸው አሉ። የእስራኤልም ሰዎች ሁሉ ከስፍራቸው ተነስተው በበዓል ታማር ተሰለፉ። ከእስራኤልም ተደብቀው የነበሩት ከስፍራቸው ከጊብአ ሜዳ ወጡ። ከእስራኤልም ሁሉ የተመረጡ አስር ሺህ ሰዎች ወደ ጊብአ አንፃር መጡ። ሰልፍም በርትቶ ነበረ። መከራም እንዲያገኛቸው አላወቁም ነበረ። እግዚአብሔርም ብንያምን በእስራኤል ፊት መታ። በዚያም ቀን የእስራኤል ልጆች ከብንያም ሀያ አምስት ሺህ አንድ መቶ ሰዎች ገደሉ። እነዚህም ሁሉ ሰይፍ የሚመዙ ነበሩ። የብንያም ልጆች እንደተመቱ አዩ። የእስራኤል ልጆች ግን በጊብአ ላይ ባኖሩት ድብቅ ጦር ታምነዋልና ለብንያም ስፍራ ለቀቁላቸው። ተደብቀውም የነበሩት ፈጥነው ወደ ጊባ አሮጡ። ተደብቀውም የነበሩት መጥተው ከተማውን ሁሉ በሰይፍ ስለት መጡ። የተደበቁትም ሰዎች ከከተማው ብዙ ጢስ እንደደመና እንዲያስነሱ በእስራኤል ልጆችና በተደበቁት ሰዎች መካከል ምልክት ተደርጎ ነበረ። የእስራኤልም ሰዎች ከሰልፉ አፈገፈጉ። ብንያማውያንም እንደቀድሞ በሰልፍ በፊታችን ተመትተዋል እያሉ ከእስራኤል ሰዎች ሰላሳ የሚያህሉ ሰዎች መምታትና መግደል ጀመሩ። ምልክቱ በጢሱ አምድ ከከተማው ሊወጣ በጀመረ ጊዜ ብንያማውያን ወደኋላቸው ተመለከቱ። እነሆም የሞላ ከተማው ጥፋት ወደ ሰማይ ወጣ። የእስራኤልም ሰዎች ተመለሱ የብንያም ሰዎች ክፉ ነገር እንደደረሰባቸው አይተዋልና፣ ደነገጡ። ከእስራኤልም ሰዎች ፊት ጀርባቸውን መልሰው ወደ ምድረ በዳ መንገድ ሸሹ። ሰልፉም ተከታትሎ ደረሰባቸው። በየከተማው የሚወጡት በመካከላቸው ገደሏቸው። ብንያማውያንንም ከበቡ። በምስራቅ በኩል እስካለው እስከ ጊባ አንጻር ድረስ አሳደዷቸው። በመኑሄም አጠፏቸው። ከብንያምም 18,000 ሰው ሞተ። እነዚህ ሁሉ ጽኑ አንነበሩ። ከእነርሱም የተረፉት ተመልሰው ወደ ምድረ በዳ ወደ ሬሞን አለት ሸሹ። ከእነርሱም በየመንገዱ ላይ አምስት ሺህ ሰው ለቀሙ፣ ወደ ጊድአምም አሳደዷቸው። ከእነርሱም 2000 ሰዎችን ገደሉ። እንዲሁም በዚያን ቀን ከብንያም የሞቱት 25000 ሰይፍ የሚመዙ ሰዎች ነበሩ። እነዚህ ሁሉ ጽኑዓን ነበሩ። ስድስቱ መቶ ሰዎች ተመልሰው ወደ ምድረ በዳ ወደ ሬሞን አለት ሸሹ። በሬሞን አለት አራት ወር ተቀመጡ። የእስራኤል ሰዎች በብንያም ልጆች ላይ ዳግመኛ ተመለሱ። ሞላውን ከተማ ከብቱንም፣ ያገኙትን ሁሉ በሰይፍ ስለት መቱ። ያገኙትንም ከተማ ሁሉ በእሳት አቃጠሉ። መሳፍንት ምዕራፍ 21 የእስራኤል ሰዎች ከእኛ ማንም ሰው ልጁን ለብንያም ልጆች አያጋባ ብለው በምጽጳ ተማምለው ነበረ። ሕዝቡም ወደ ቤተል መጥተው በዚያ በእግዚአብሔር ፊት እስከ ማታ ድረስ ተቀመጡ። ድምፃቸውን ከፍ አድርገው ጽኑ ልቅሶ አለቀሱ። እነርሱም አቤቱ የእስራኤል አምላክ ሆይ ዛሬ ከእስራኤል አንድ ነገድ መታጣቱ ስለምን ይህ በእስራኤል ላይ ሆነ? አሉ። በነጋውም ህዝቡ ማልደው ተነሱ። በዚያም መሰዊያ ሰሩ። የሚቃጠልና የደህንነት መስዋዕትን አቀረቡ። የእስራኤልም ልጆች ወደ እግዚአብሔር ወደ ምጽጳ ስላልወጣ ሰው እርሱ ፈጽሞ ይገደል ብለው ታላቅ መሐላ ምለው ነበርና ከእስራኤል ነገድ ሁሉ ወደ ጉባኤው ወደ እግዚአብሔር ያልወጣ ማን ነው አሉ። የእስራኤል ልጆች ስለ ወንድሞቻቸው ስለ ብንያም ልጆች ተጸጽተው ዛሬ ከእስራኤል አንድ ነገር ጠፍቷል እኛ ልጆቻችንን እንዳንድረላቸው በእግዚአብሔር ምለናልና የተረፉት ሚስቶችን እንዲያገኙ ምን እናድርግ አሉ። እነርሱም ከእስራኤል ነገድ ወደ እግዚአብሔር ወደ ምጽባ ያልወጣ ማን ነው አሉ። እነሆም ከኢያቢስ ገለአድ ወደ ሰፈሩ ወደ ጉባኤ ማንም አልወጣም ነበረ። ሕዝቡን በተቆጠሩ ጊዜ እነሆ በኢያቢስ ገለአድ የሚኖር ሰው አልተገኘም። ማህበሩም ወደዚያ አስራ ሁለት ሺህ ኃያላን ሰዎች ሰደው፣ ሂዱ በኢያቢስ ገለአድ ያሉትን ሰዎች ከሴቶችና ከህፃናት ጋር በሰይፍ ስለት ግደሉ። የምታደርጉትም ይህ ነው፣ ወንዱን ሁሉ ከወንድ ጋር የተኛችቱን ሴት ሁሉ ፈጽማችሁ አጥፉ ብለው አዘዟቸው። ወንድን ያላወቁ አራት መቶ ቆነጃጅት ደናግሎች በኢያቢስ ገለአድ በሚኖሩት መካከል አገኙ። በከነዓንም አገር ወዳለችው ወደ ሴሎ ወደ ሰፈር አመጧቸው። ማህበሩ ሁሉ በሬሞን አለት ወዳሉት ወደ ብንያም ልጆች መልክተኞችን ላኩ፣ በእርቅ ቃልም ተናገሯቸው። በዚያም ጊዜ የብንያም ልጆች ተመለሱ። ከኢያቢስ ገለአድ ሴቶች ያዳኗቸውን ሴቶች አገቧቸው። ነገር ግን የሚበቁ ሴቶች አላገኙም። እግዚአብሔርም በእስራኤል ነገር ውስጥ ስብራት ስላደረገ ህዝቡ ስለ ብንያም ተጸጸቱ። የማህበሩ ሽማግሌዎች ከብንያም ሴቶች ጠፍተዋልና የቀሩት ሰዎች ሚስት እንዲያገኙ ምን እናደርጋለን? አሉ። ደግሞ ከእስራኤል አንድ ነገድ እንዳይደመሰስ ከብንያም ላመለጡት ርስት ይኑር። የእስራኤልም ልጆች ልጁን ለብንያም የሚድር ርጉም ይሁን ብለው ምለዋልና እኛ ልጆቻችንን ለነርሱ ማጋባት አይሆንልንም አሉ። እነርሱም እነሆ በቤተል በሰሜን በኩል ከቤተልም ወደ ሴኬም በሚወስደው መንገድ በምስራቅ በኩል በለቡና በደቡብ በኩል ባለችው በሴሎ የእግዚአብሔር በዓል በየዓመቱ አለ አሉ። የብንያምንም ልጆች እንዲህ ብሎ አዘዟቸው። ሂዱ፣ በወይኑም ስፍራ ተደበቁ። ተመልከቱም እነሆ የሴሎ ሴቶች ሴቶች ልጆች አታሞ ይዘው ለዘፈን ሲወጡ ከወይኑ ስፍራ ውጡ፣ ከሴሎም ሴቶች ልጆች ላይ የራሳችሁ ሚስት ንጠቁ፣ ወደ ብንያም ምድርም ሂዱ። አባቶቻቸውና ወንድሞቻቸውም ሊጣሏችሁ ወደ እኛ በመጡ ጊዜ ስለ እኛ ማሯቸው፣ እኛ ሚስት ለእያንዳንዳቸው በሰልፍ አልወሰድንላቸውምና እናንተም በደል የሆንባችሁ ስለነበረ አላጋባችኋቸውም እና እንላቸዋለን። የብንያም ልጆች እንዲሁ አደረጉ፣ በቁጥራቸውም መጠን ከተነጠቁት ዘፋኞች ሚስቶች ወሰዱ። ወደ ርስታቸውም ተመልሰው ሄዱ፣ ከተሞችንም ሰርተው ተቀመጡባቸው። በዚያን ጊዜም የእስራኤል ልጆች ከዚያ ተነሱ፣ እያንዳንዱም ወደ ነገዱና ወደ ወገኑ ሄደ። ሰውም ሁሉ ከዚያ ወደ ርስቱ ተመለሰ። በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። ሰው ሁሉ በፊቱ መልካም መስሎ የታየውን ያደርግ ነበረ ይላል። በጌታ ጸጋይ መሳፍንትን መጽሐፍ እንደዚህ ይጨርሰናል። ማታ ደግሞ ከምሽቱ ሶስት ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ቲክቶክ እና ቴሌግራም ላይ በቀጥታ ስርጭት በጥልቀት ይህንኑ ክፍል የምናጠና ይሆናል። መጥታችሁ ሀብረን እናጥናላለሁኝ። ጸጋ ይብዛላችሁ።